ሰላም ጤና ይስጥልን፣ በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የመስከረም 18 2018 ዓ ምት የምሽት ዜናዎችን ይዘንላችሁ ቀርበናል። በሰሜን ወሎ ዞን መቄት ወረዳ የዘነበው ዝናብ ባስከተለው የተፈጥሮ አደጋ በሰብል ላይ ከፍተኛ ጉዳት እንዳደረሰባቸው አርሶ አደሮች ተናግረዋል። አፋብሃ እየፈጸመ ባለው ተጋድሎ ግራ የተጋባው ብልጽግና ህዋትና ኤርትራ በፋኖ እየተመሩ ወጉኝ የሚል ፕሮፓጋንዳ በአመራሮቹ በኩል እንዲሰራ አዟል። በምዕራብ ወሎ መካነ ሰላም ከተማ የአፋብሃ ሚኒሊ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 በሰሜን ወሎ ዞን መቄት ወረዳ የዘነበው ዝናብ ባስከተለው የተፈጥሮ አደጋ በሰብል ላይ ከፍተኛ ጉዳት እንዳደረሰባቸው አርሶ አደሮች ተናገሩ። በአማራ ክልል ሰሜን ወሎ ዞን መቄት ወረዳ መስከረም መጀመሪያ ሳምንት ላይ በረዶ ቀላቅሎ የጣለው ከባድ ዝናብ በሰብል ላይ ከፍተኛ ጉዳት አድርሰዋል። የአካባቢው አርሶ አደሮች ለዶቼ ቬሌ በስልክ እንደተናገሩት ዝናቡ በማሳ ላይ የነበረው ሰብል በሙሉ አውድሟል። የእንስሳት መኖን የእንስሳት መኖና የግጦሽ መሬትም ከጥቅም ውጭ ሆኗል። አቶ ሲሳይ ጫኔ በወረዳው የ033 ቅምቅም ቀበሌ ነዋሪ አርሶ አስተዋደር ሲሆኑ መላው ጠፍቶን ከብቶች የሚበሉት አጥተው ተጨንቀን ነው ያለ ነው። ታይቶም ተሰምቶም የማይታወቅ ነገር ገጠመ። የገጠመን የእኔ ባቄላ፣ ጤፍ፣ ስንዴ፣ ማሽላ ነው የወደመው። ምንም የተደረገልን ነገር የለም። እያለቀስን ነው። መሄጃው ጠፍቶናል። ብዙ ሰው አካባቢውን ለቆ ወደ ሌላ ቦታ እየተሰደደ ነው ብለዋል። ሌላው በከባድ ዝናብ ሰብላቸው የተጎዳባቸው አርሶ አደር አቶ ደሴ ታደሰ ጤፍ፣ ባቄላ፣ ማሽናልና። ማሽላና ሌሎች ሰብሎች አንዳች ጥቅም ሊሰጡ በማይችሉበት ሁኔታ ላይ ናቸው ነው ያሉት። አምስት ጤፍ፣ ማሽላና ባቄላ እንደወደመባቸው መሆናቸው ተናግረዋል። የመቄት ወረዳ ግብርና ጽፈት ቤት ኃላፊ አቶ ሰለሞን ወንዴ በወረዳው ሰላሳ አራት የገጠር ቀበሌዎች መኖራቸውን ጠቁመው ባለፈው ክረምት በወረዳው በበረዶ በጎርፍና በመሬት መንሸራተት በ6000 ሄክታር ማሳ ላይ የነበረ ሰብል መውደሙንና ከ45000 በላይ ቤተሰቦች ለችግር መዳረጋቸውን ገልጸዋል። እስካሁን ለተጎጂዎች የደረሰ እርዳታ እንደሌለም አመልክተዋል። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽፈት ቤት አደጋ ክትትልና የሰብል ልማት ባለሙያ ወይዘሮ ደስታ ለገሰ በበኩላቸው በዞኑ በተለያዩ ወረዳዎች ከባድ ዝናብ፣ የመሬት መንሸራተትና ሌሎች የተፈጥሮ አደጋዎች ጉዳት ማድረሳቸውን ተናግረዋል። እርዳታ እስካሁን ለተጎጂዎች አልደረሰም ብለዋል። ወይዘሮ ደስታ ለገሰ በበኩላቸው በዞኑ በተለያዩ ወረዳዎች ከባድ ዝናብ፣ የመሬት መንሸራተትና ሌሎች የተፈጥሮ አደጋዎች ጉዳት ማድረሳቸውን ተናግረዋል። እርዳታ እስካሁን ለተጎጂዎች አልደረሰም ብለዋል። እንደ ባለሙያው በሺዎች የሚቆጠሩ አርሶ አደሮች በከባድ ዝናብ፣ በመሬት መንሸራተትና በከባድ ንፋስ ሰብላቸው ወድመዋል ነው ያሉት። በመብረቅ እንስሳት ሞተዋል። በቡግናና ዋልዳ ወረዳዎች ከባድ ነፋስ የሀያ መኖሪያ ቤቶችን ጣራ የወሰደ ሲሆን በቡግና በጉባ ላፍቶና ዋድላ ወረዳዎች ከዝናብ ጋር የወረደ መብረቅ ሰባ ሶስት የተለያዩ እንስሳትን ሲገድል በ አስራ አንድ ቀፎ የነበረን የንብ መንጋ ገድሏል ብለዋል። በሰሜን ወሎ ዞን መቄት ወረዳ ብቻ በበረዶ በጎርፍና ና በመሬት መንሸራተት ስድስት ሺህ ሄክታር ማሳ መውደሙንና ከአርባ አምስት ሺህ በላይ ቤተሰቦች ለችግር መጋለጣቸውን የወረዳው ግብርና ጽህፈት ቤት ገልጸዋል። በአሰብ ወደብ ጉዳይ በምንነዛው ፕሮፓጋንዳ ና የጦርነት ቅስቀሳ ማንም እንዲቃወመን አንፈልግም ሲል የብልጽግና መከላከያ ሚኒስቴር አሳወቀ። ብልጽግና መራሹ የኢትዮጵያ መከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ የአሰብ ና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ በአንዳነት ነው ሲል ሊያካሂድ ላሰበው ውጊያ ፕሮፓጋንዳ መስራት ጀምረዋል። ሚኒስቴር መስሪያ ቤቱ ትናንት ቅዳሜ መስከረም 17 2018 ዓ ም ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፈረው እና በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከሶስት አስርት አመታት በላይ የኢትዮጵያችን ህመም ሆኖ የታላቅ አገርነቷን ክብር አሳንሷል ሲል አስፍሯል። የጂኦ ፖለቲካ ብሔራዊ ወሳኝ ጥቅሟን ቀምቷል ሲልም ገልጿል። ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቅማማ ገልጿል ይላል በአይሻ መሐመድ የሚመራውና የአብይን ስልጣን ለማስጠበቅ የሚሰራው ተቋም። የይፋዊ የአገዛዙ ምላሽም ከሰሞኑ እየከረረ የመጣውን የመጣውና በኢትዮጵያና በኤርትራ መካከል ይፈጠራል የተባለው ጦርነት ግልጽ መልእክት ነው። ብልጽግና መጀመሪያ ፋኖን አጥፍቼ ህወሃትን ደግሞ አዘናግቼ ወደ ኤርትራ ዘምታለሁ የሚለው ፍላጎቱ በፋኖ በኩል ቢከሽፍበትም የጦርነት ፍላጎቱ ግን ከፍ ብሏል። ስለዚህም በሁሉም ቦታ አጥዶ የማዋርዳቸውን ውጊያዎች ለመጀመር እየተንቀሳቀሰ መሆኑን በመከላከያ ሚኒስትሩ በኩል ጠቁሟል። ብልጽግና ስልጣኑን ለማስጠበቅና አጀንዳ ለማስቀየር እየተዘጋጀበት ያለው ይህ የኤርትራው ጦርነት እንደሚለው ለኢትዮጵያ የባህር በር ለማ ማምጣት ሳይሆን በሌላ ጦርነት ውስጥ ስልጣኑን ለማራዘም እንደሆነም ይነገራል። ከፍተኛ የሆነ ህዝባዊ ቁጣ ይቀሰቅሳል የሚል ስጋት አንዣቧል። ሀገራዊ አንድነቱ ላልቷል፣ መንግስታዊ ተአማኒነቱ ከዜሮ በታች ሆኗል የሚሉት አስተያየት ሰጪዎች፣ ስለሆነም ሌላ ዙር ቀጠናዊ ጦርነት በመክፈት እነዚህ ጉዳዮች መሸፈን ፈልጓል ይላሉ። ነገር ግን በባህር በር ሰበብ የሚከፍተው ጦርነት በፍጥነት ስልጣኑን ሊያሳጣው እንደሚችል ብልጽግና አልገመተም ሲሉም ያክላሉ። አፋ ባሃ እየፈጸመ ባለው ተጋድለው ግራ የተጋባው ብልጽግና ህዋትና ኤርትራ በፋኖ እየተመሩ ወጉኝ የሚል ፕሮፓጋንዳ በአመራሮቹ በኩል እንዲሰራ አዘዘ። አፋ ባሃ ምስራቅ አማራ ቀጠና ሚኒሊክ እዝ በዘመቻ አርበኛ አደማሊ በርካታ ድሎችን ማግኘቱን የቀጠለ ሲሆን ነጻ በወጡ አካባቢዎችም ህዝባዊ ውይይቶችን እያካሄደ ነው። በክልሉ ጸጥታ ቢሮ ትእዛዝ ከወልዲያ እንዳይወጡ የታገዱት የሰሜን ወሎ ዞን አመራሮች ከትናንት በስቲያ ምሽት ጀምሮ ከባድ ጭንቀት ላይ መውደቃቸው ተሰምተዋል። የተማመኑበት የድሮን ግርግር ፋኖን ከምሽጉ ስንዝር ፈቀቅ አላደረገውም። እንደውም ፋኖ ወደ ከተማዋ ገፍቶ እንዲጠጋ አድርጎታል። በዚህም ፋኖን ድሮን ካልመከተው አጥቢ ያለሊቱን እጅ ከፍንጅ ይዘናል በሚል ሁሉ ካድሬዎቹ ላለፉት ሁለት ቀናት ሽብርና ጭንቀት ላይ ወድቀዋል። በክልሉ ጸጥታ ቢሮ ትእዛዝ ሸሽተው ከነበሩት ሀራ ከተማ ወደ ወልዲያ እንዲመለሱ የተደረጉ ካድሬዎች ቤት ውስጥ ማደር አንችልም በሚል የሰሜን ምስራቅ እዝ ማዘዣ ወደ ሆነው ሼህ መሐመድ ሁሴን አልአሙዲን ስታዲየም በትናንት ምሽት በጸጥታ ኃይሎች ታጅበው ገብተዋል። የአገዛዙ ኃይል ከወደ አፋ አፋር ያስመጣቸውን 17 ብረት ለበስ ታንኮች ወይም ፔምፔ በከተማዋ አሳልፎ ውሏል። በተጨማሪም 720ና 480 መድፎችን በከተማዋ ጠምዶ የከተማዋ ዙሪያ አካባቢዎችን ሲደበድብ ውሏል። በተመሳሳይ የከተማዋ ከ15 በላይ ዙ23ና ሞርተር ጠምዶ የከተማዋ ዳርቻማ አካባቢዎችን ሲደበድብ የዋለ ሲሆን ሁለት ባይራክተር ድሮኖችንም አሰልፎ የፋኖን እንቅስቃሴ ለመግታት ሲዋጋ ውሏል። ትናንት ምሽት በከተማዋ አደንጉር ተብሎ በሚጠራው አካባቢና ሌሎች የተመረጡ ቦታዎች ላይ ከባ ከባድ ጨበጣ ውጊያ ሲካሄድ አድሯል። የዋርካው ምሬ ወዳጆ ልጆች አሁንም ድምጻቸውን አጥፍተው እየወሰዱት በሚገኘው የቆረጣ ጥቃት በርካታ የመከላከያ ሰራዊት አባላት ምሽክ ተደርገዋል። በዚህ ቀጠና ትናንት ምሽት ሁለት ሰዓት ገደማ ላይ በርካታ የሚልሻ አባላት በተሳሳተ መንገድ መርታችሁ አስጨረሳችሁን በሚል በመከላከያ ሰራዊት ተረሽነዋል። ቀሪ የሚሊሻ አባላትም ጨለማውን ተገን በማድረግ ህይወታቸውን ለማትረፍ ከስምሪት ቀጠናቸው እየወጡ ጠፍተዋል። ከዚሁ ጋር በተገናኘ የሰሜን ወሎ ዞን አመራሮች አስቸኳይ የሆነ የቤት ስራ ሰጧቸው እንቅስቃሴ ጀምረዋል። ፋኖ በድሮን እንዳለቀና እንደተሸነፈ ሁሉንም ካድሬና ደጋፊ ሰብስበው እንዲያሳምኑ በተቻለ አቅም ህዝቡን ሰብስቦ የኤርትራና የህወሃት ሰራዊት በፋኖ እየተመራ አማራ ክልልን የጦርነት ቀጠና እያደረገ እንደሚገኝ የፈጠራ ወሬ እንዲያወሩ እየተደረገ ነው። ይህንን ፕሮፓጋንዳ ደግሞ በተከፋይ አክቲቪስቶቹ በኩል ላለፉት ቀናት ሲያሰራጭ ቆይተዋል። ፋኖ ብርቱ ክንዱን ሲያሳርፍበት አንዴ ህወሃትን፣ ሌላ ጊዜ ደግሞ ኤርትራን ተጠያቂ ያደርጋል። አሁንም በሰሜን እና ደቡብ ወ ያለው በዋርካው ምሬ ወዳጆ የተመሩት የአማራ ልጆች መዋቅሩን ሲያፈራርሱ ወታደሩን ሲደመስሱ ፋኖ ብቻውን አልወጋንም የሚል ፕሮፓጋንዳ ጀምረዋል። በዚህም የኤርትራ ኮረኔሎች የህዋት ታጣቂዎችን ማርከናል እያሉ በተከፋይ አክቲቪስቶቻቸው በኩል እየለፈፉ ነው። ሆኖም ብልጽግናዎች እነዚህን ማርከናል ያሏቸውን አካላት ባያሳዩም ወቅታችናል ብለው ከኤርትራና ህዋት ጋር ውጊያና መካሰስ ውስጥ ባይገቡም የአማራን ህዝብ ለማጭበርበር ግን ሊጠቀሙበት እየሞከሩ ነው። ይህ እንዲህ እንዳለ ነጻ በወጡ ቀጠናዎች ህዝባዊ ቶች እና የህዝብ አስተዳደር መዋቅር መዘርጋት ስራዎች እየተከናወኑ መሆኑን ሚኒሌክ እዛ አስታውቋል። ፋኖ ነጻ ባወጣቸው አካባቢዎች ጊዜያዊ ወታደራዊ ሲቪል መዋቅር እየተዋቀረ እና ህዝቡ በመረጠው እየተዳደረ ሲሆን ከዚህም ውስጥ ላስታ ወረዳ አንዱ ነው። የላስታ ወረዳ ጊዜያዊ ወታደራዊ ሲቪል መዋቅር አስተዳዳሪ የሆኑት አስራ አርበኛ ነጋ ፈንቴ የአቡነ ዮሴፍ የእንጃፋት አልፈጢት፣ ወደብዬና ታዲዮስ አምባ ቀበሌ ህዝብ ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከወጣቶችና ሴቶች ጋር የተጠናከረ ምክክር አድርገዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀኔራል አሳምነው ጽጌ ኮር ሜጆር ጀኔራል ውባንተ አባተ ክፍለ ጦር በመቄት ኮርኔል ሰለሞን አሻግሬን እና ሻለቃ መሪ መብራት ጌቴ አቀባበል አድርጎላቸዋል። ይህ መረጃ እስከተጠናከረበት ጊዜ ድረስ የፋኖን ጥሪ እንደ መልካም አጋጣሚ በመጠቀም ከሀያ በላይ የአድማ ብተና እና የሚሊሻ አባላት የውባንተ አባተ ክፍለ ጦር በመቄት ፋኖን ተቀላቅለዋል። ይበንዲ እንዳለ ከላሊበላ ውቅር አብያተ ክርስቲያናት በቅርብ ርቀት የሚገኘው በ1260ዎቹ ከአንድ ጥኝ ተፈልፍሎ የተሰራው ገነተ ማርያም ቤተ ክርስቲያን ቅጥር ግቢ የድሮን ጥቃት ተፈጽመዋል። ዛሬ ጠዋት ሶስት ሰዓት ላይ በቅጥር ግቢው የድሮን ጥቃት እንደተፈጸመ የገለጹት በነበረው ከፍተኛ ንዝረት ቅርሱ ሳይጎዳ እንዳልቀር ገልጸዋል። በሰው ላይ ምንም የደረሰ ጉዳት እንደሌለ፣ አካባቢው ላይ ፋኖም እንደሌለ ምንጮች አክለው ገልጸዋል። በምዕራብ ወሎ መካነ ሰላም ከተማ የአፋ ባህ ቴዎድሮስ እዝ በጋራ ባደረጉት ተጋድለው ከተማዋን ተቆጣጠሩ። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ፣ ንጉስ ሚካኤል አሊኮር፣ ኢንጂነር ደሳለኝ አሰፋ ክፍለ ጦርና መብረክ ክፍለ ጦር የተውጣጡ አህዶች ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ዘጠነኛ ሳሙኤል አወቀ ክፍለ ጦር አህድ ጋር በመቀናጀት ትናንት ለዛሬ ሌሊት በመካነ ሰላም ግንባር የአገዛዙን ኃይል በመደምሰስ በማቁሰል በመበተንና በመማረክ ከጥቅም ውጭ አድርገው መካነ ሰላም ከተማን ሙሉ በሙሉ በቁጥጥር ስር አውለዋል። በኦፕሬሽኑ የአድማ ብተና ሀያ ሶስተኛ ክፍለ ጦር በርካታ ኃይል የተደመሰሰ ሲሆን የመካነ ሰላም ከተማ አስተዳደር ሚሊሻ ጽሕፈት ቤት አመራር የሆነው አቶ ሰይድ አብይን ጨምሮ ሌሎች አገዛዙ ኃይሎች ተገድለዋል። በድምሩ ከ45 ያላነሰ የአገዛዙ ኃይል የተደመሰሰ ሲሆን በርካቶች ቆስለዋል። ውጊያው ሲጀመር ራሱን ለመከላከል አስቦ በአየር ማረፊያ፣ በለጋ አማራ ወንዝና በከተማይቱ መሃል መሀል በቡድን መሳሪያ የታገዘ ውጊያ የከፈተው የብልጽግና ኃይል የጀግኖችን ክንድ ቀምሶ ከጥቅም ውጭ ሆኗል። መካነ ሰላም ከተማ ውስጥ የሚገኘው